ጨነቂ ይለኛል ሁሌ ስጠይቀው እና ወንድሜን ግን እዛ ያሉ ልጆች ሄድ ቀረማ ውስጥ ሳትገባ ስድስት ቀን ያለው ከዛ ሄድ አለው ማለት ነው። ራሱ ሄዶ ቼክ አድርግና ሄድና ቼክ አድርገህ ንገረኝ አልኩት። ከዛ ሄደ ይዞት ይላከው ማለት ነው። ደላላው ብር የማይመልስ ሰው ቢሆን ለምን ዘጠኝ መቶ ሪፖርት ጓደኛው ራሱ ሀሳቡ ስለቀየረ ካንሰል ስለሆነ ስላለ ነው እንጂ፣ ካልሆነ ለምን አንቺ አንድ ሰው ነሽ። አንድ እሱ ለእኔም አልገባኝም ለምን ልክ እንደ ወንድሜ ቀራምድነው ቀራማ ውስጥ ካልሆነ በስተቀር የሆነ ሌላ ችግር መፍጠር ካልፈለገ በስተቀር ይመልስ ነው ያልገባኝ ነገር።

ሽ ናት ልረዳሽ፣ የሚረዳ እንደዚህ ከሆነ ፕራይቬት ይህቺ አት ምልክት ከሆነች አካውንት ምልክት እንደዚህ ከሆነ ነው ኢንቫይት ማድረግ የሚቻለው። ቆይ በሆነ ሰው ምሳሌ ያው ሌላ ሰው ደግሞ አስገባሽ እንደዚህ መሆን አለበት። እንደዚህ መሆን አለበት፣ ኢንቫይት እንዳደርግሽ ይህንን ማግኘት አለበት። አይሽ እንደዚህ ከሆነ ነው አንቺን ኢንቫይት ማድረግ የምንችለው። እንደዚህ ከሆነ እንደዚህ ከሆነ አካውንቱ ፕራይቬት ነው ማለት ነው። አይሽ እንደዚህ ሲሆን አካውንቱ ፕራይቬት ነው። ተረዳሽኝ? ያ ገባሽ? ሶሴቲንግ የሚለውን ንኪ፣ ከዛ ፕራይቬሲ የሚለውን ንኪ፣ ከዛ ፕራይቬት የሚለው በርቷል። አጥርት ማስገባት ያጅ ማስገባ ትችላለህ። ሰላም ብያታለሁ ግን አልመለሰም። ማን ነው? አላየችውም። ሰሊና ከውስጥ ከላይ እንዴት አድርገሽ ቁጥር መሰጫት ነው? ሳትገቢ ታዲያ ምን ጉድ ነው? ይታያል። የገንዘብ አይደለም። ሀዊ የቤታ ቆይሺ ማሪ እሷ ትጨርስ እንትና ዝምታና ባድሪያ ይጨርሱና፣ ሐዊ የቤታ አስገባት ሺ ይጨርሱ። ሪች የወግድ ያዋ አትገላመጭ። መጋኝ ገላምጥሽ እናገባሽ። አለቃ ማዘዝ ትፈልጋለች። እዚህ ጋር መገላመጥ ደግሞ ምንድን ነው? እንዲህ ነው መገላመጥ። እንዲህ ነው ጋይስ። እኔው እንዲህ ብያለሁ። መገላመጥ እንዴት ነው? እንዲህ ነው መገላመጥ። እንዴት ነው ሰው ሲገላመጥ? አሁን እኔ እንዴት

ሰሊና ሀቢባ ነኝ። የደላላውን ስምና ስልክ ቁጥርና ምድር ያስገባሽ ነበር ደረሰኝ ብቻ። ሌላ ምንም ነገር እነዚህ ሶስቱን ብቻ ቁጥሩን፣ እኔ ቦይስ አረግለታለሁ። ምላሹን እዚህ ጋር ሆነ በውስጥ ፎርዋርድ ላረግልሽ እንችላለን።

እሺ ዝምታ እየሰማሁሽ ነው። ኦኬ አይ አንዴ ሞቀ ብለሽ ስለሄድሽ ብዬ ነው። እሺ አይ አንድ ጥያቄ ልጠይቅሽ የፈለኩት ብዙ ጊዜ እንትን ስታር እንትን ስ ጥያቄ እንትን ሲሉ ምስክርነት አለ ወይ መረጃ ያለሽ እና አሁን እኔ እንትን ያልኩት በድምፅ አሁን ካንቺ ጋር አሁን በድምፅ በዋሳ በወራ ያንቺን ድምፅ ላክሽልኝ። እንዴት ነው ሰይፍ የማደርገው? ሰይፍ አድርጉት። አሁን እኔ አንቺ ብታጠፊው እኔ ጋር ሊጠፋ ይችላል አይደለ? እና እንዴት ነው ሰይፍ የሚደረገው? ሰይፍ ያድርጉት። ለምሳሌ ስለምሰማሽ ብሞክረው ስላልቻልኩበት እንዴት ሰይፍ እንደሚደረግ ፎቶ እና ስዕል ሲሆን፣ ስክሪንሽት ተደርጎ ፎቶውን ወይም ስዕሉን ይያዛል። ድምፅ ሲሆን ግን እንዴት ነው ሰይፍ የማደርገው? ሁለተኛ ዋትሳፕ ሊኖርሽ ይገባል። እኔ ሴቭ የማደርግበት መንገድ ሁለተኛ ዋትሳፕ አለኝ፣ ሰከንድ ስልክ ሌላ ስልክ አለኝ ዋትሳፕ ያለው። እሱን ቁጥሬ ስልኬ ላይ ማይ አዘር ዋትሳፕ ብዬ ሴቭ አድርጌዋለሁ። ሰዎች ሲልኩልኝ፣ እነሱ ቢደልጡት ወደ እኔ ከኔ ጋር እንዳይጠፋም ወደ ሌላኛው ስልክ ፎርዋርድ ማደርገው። አንድ ብቻ ከሆነ ምንም እንትን መያዝ አይቻልም ማለት ነው። ባው ባንድ ስልክ ቤት ወደ ሌላ ወደ ሰው ፎርዋርድ እያደረግሽ ማስቀመጥ፣ ወደ ሌላ ሰው ወደ ምታምኝ ግዴታ አምቺ ሁለት ከሌለሽ ሰው ባልሽ ወደ ፈለግሹ ሰው ፎርዋርድ እያደረግሽ ሼር ማድረግ ማለት ሲያደርግ የታየ እስክሪን ሪካርድ ቮይስ ግን ያው ጊዜ ፈጀል። ቁጭ ብለሽ እያንዳንዱ ቮይስ ትከፍቸዋለሽ ሪካርድ ሪካርድ ሪካርድ ይሆናል። ሲያልቅ የሚቀጥለው አውቶማቲክ ይከፍታል ራሱ። አንዱ ከከፍተሽ አውቶማቲክ እየወረደ ይወ በመሀል ጽሑፍ ፎቶ ምናም ከሌለ ቮይሶች ብቻ ከሆኑ ይወርዳል። እንዴት ሪካርድ ሪካርድ የሚለው የቱ ነው? ይቻላል። ሀቦ ሌላ ሴቭ የምታደርጉበት መንገድ አለ። ሀቦ ራሷ ለራሷ ትችላለች። ራስሽ ለራስሽ መላክ ትችያለሽ እያሉት ነው። የራስሽን ቁጥር ሴቭ ታደርጊ እና ከራስሽ ወደ ራስሽ መላክ ትችያለሽ እያሉት ነው። ከራስሽ ወደ ራስሽ ፎርዋርድ ማድረግ ትችያለሽ እያሉት ነው። ኤስኤምኤስ ሲሆን ከራስ ወደ ራስ ይቻላል። ቮይስም እንደርስ ይቻላል። ይቻላል እያሉ ነው። ሞክሩ። አላውቅም ግን፣ ይቻላል እያሉ ነው። እስቲ ሞክሪው። ሽሞ ልሞክረውና እንደገና ካልቸር ካልሆነ መልሽ አስገብኝ ይሻላል። ካልሆነ ደግሞ መልሰሽ አስገብኝ እንዳትይኝ ጊዜ የለኝም ብዙ ችግረኛ አለ። ስክሪን ሪከርድ አርጊ። ስክሪን ሹት እንደምታደርጊው ስክሪን ሪከርድ አዳርግ ማሪ። አሁን ለምሳሌ ፎቶ ወይንም ቪዲዮ ፎቶ ከሆነ ስክሪን ሹት አይደለም ያልሽው፣ ሴቭቱ ጋላሪ ያልሽው መሰለኝ። ስክሪን ሹት ታውቂያለሽ፣ ፎቶ ሲሆን አሁ ልክ እንደ ስክሪን ሹት ደግሞ ስክሪን ሪከርድ አለ። ከል አማርኛ መጽሐፍ ትችያለሽ ዩቱብ ላይ ገብተሽ እንዴት ነው እስክሪን ሪከርድ የሚደረገው ብለሽ ፀፊ። ስቴፕ ወይ ደግሞ ሰዎች የታልኛ ቮይስ እንዴት ብላ አድርገው ብለሽ ፀፊ። ነገር ቪዲዮ አለ እራሱ ሰርች ብታረጊ ዩቱብ ላይ እንዴት እንደሚታከክ እራሱ ቪዲዮ አለ ብዙ ሰው ይሰራው

ማለት ምንድነው? ያሳቃቸው ተንደረስንድ እና ተደርጓቸው ብዙ ነገር ያሰቃቸውል። እንዴት ልከክም የሚባል ከፈለግሻለን አልኩት። ምሳሌ መስጠት እኮ ነው። የእውነት አጎራረስ ሁላ እያሉ ቪዲዮ ይሰራሉ። የሀብታም አጎራረስ፣ የድሃ አጎራረስ እያሉ ራሱ ቪዲዮ ይሰራሉ። አይስፌር ዩቱብ ላይ አይቻለሁ። ምንድን ነበር ያየሁት? የሀብታም አጎራረስ ነው ብቻ አልከፈትኩትም። እሱ ላይ ይችው ወይ እንደው ሰው ምን ያህል ስራ ፈት ቢሆነው የሀብታም አጎራረስ ብሎ ቪዲዮ የሚሰራው፣ አስባችኋል? የሀብታም አጎራረስ። ሰላም አሌይኩም ሀሉ። ምን ያህል እንትን እንዳጡ ኮንተንት እንዳጡ። ዋሌይኩም አሰላም። እንዴት ነሽ አለ። አልሐምዱሊላ እንዴት ነሽ አለ። ይመስገ እኔ የፈለኩሽ ያው እንትን የሆነ ነገር እንድታግሺኝ ነበረ። ያው የብር አይደለም ግን፣ የሆነ ሰው እንድታናግርልኝ ፈልጌ ነው። ማንነውልሽ ደላላናት ማለት ነው። እኔ እህቴን እንድታመጣ እኔ ቤት ማለት ነው፣ እኔ የምሰራው ቦታ ላይ። ከዛ እኔ አስጨርስልሻለሁ፣ አመጣታለሁ ብር ላክ ብላኝ ሴትዬ ደግሞ ታምንያታለሽ ወይ ታቅያታለሽ ወይ ብላይ ማለት ነው። አዎ ችግር የለም እኔም ከእሷ ጋር ነው የመጣሁት ወደዚህ ቤት ማለት ነው፣ ወደ ስራ። ከዛ አዎ

እና እንደዚያ ስትለኝ ጊዜ አሁን ደግሞ ብሩን መልሽልኝ፣ አጭማምጣት ካልቻል ብሩን መልሽ ብላት፣ እና እራሷ በራሷ መንገድ ታምጣ ስትላት ጊዜ እሷ ደግሞ እንትን አለች። ምንድን ነው ብሩንም አልመለሰችም፣ ልጅቷንም አላመጠችም። ሴትዮዋ ደግሞ ብሩን እታልመልሽ ብርሽን አልሰጠምን ብላ እንትን እያለችኝ ነው። ሲያናግራት ደግሞ አትመልስልኝም። ስለዚህ እኔ አናግርልኝ ለማለት ነው። እንትን መረጃ ሙሉ በሙሉ አለ። ከዛ በፊትም ብር እሷ ጋ አለ አልመልስም ብላለች። ስለዚህ እንድታናግርልኝ ፈልጌ ነው። አብኝ ማለት እኔ ከሴትዮች በልጬ ነው እኔ ማንናግራት እዛው መዳምሻ አለቻለን ለመዳምሻ አታናግራትም። እኮ መዳሜ ክሰሻት ና አንቺ ማምጣት ትችያለሽ ከኔ በላይ ስላት ጊዜ እኔ እሷ እጅማናት እኛ አቡ ዳቢ ነው ያለ ነው። ስለዚ ዛሬ ልክልሻለሁ ብላት ነበር። አሁን ሁለት ወር ከምናምን ነው የሆነው። ከዛ ሴትዮዋ ደሞ ዛሬ ደሞሴን ልላክ ፈልጋለሁ ብሬን ስጭን ስላት መጀመሪያ ብሬን ስ እሷ ትሽን መላመጠች ብሬንም አልመለሰች። ስለዚህ ምታናግሪን ሰው አናግሪና እሷ አይ ካለች። እኔ ከሳታሉ አለችኝ። እሺ የባሏን ወንድምም አናገርኳት እሷንም አናገርኳት። ብሩን ለመመለስ ፍቃደኛ አይደለችም። የብዙ ልጆች ደግሞ ብር እየወሰደች እየደበደበች እየመተቻቸው ነው አሉ። እንግዲህ እኔ ይሄን አሁን ነው የሚያውቀው። ከዛ በፊት እኔ ኖርማል ሰው እንደሆነች ነው የሚያውቀው። ጥሩ ነበረች። እሷ ፎቶም ሊካልኛለች የህውያም ምንትን ሊካልኛለች ያላከች የላኩት ደረሰኝም ሁሉም ነገር አለ። ግን እሷ በቃ እመልሳለው ነው የምትለው፣ ግን ልትመልስ አልቻለችም። እኔ ደግሞ ብር እፈልጋለሁ መላክ ሴትዮዋ ደግሞ አልሰጥም ብለኛለች። ምናልባት እሺ ካለች ብታናግርልኝ እና አይ ካለችም ደግሞ አጋልጠሻት። ብሩን እኔ ለሴትዮ ሰጣለሁ። እሷም ከከለከለች ሌሎቹ ግን እንትን እንዳይሉት ማለት ነው። በጣም ልጆቹንም እያሰቃየቻቸው ነው እዚህ እኮ እኔ የእኔ ጥያቄ እኮ አልመለሽልኝም። እኔ ያልኩሽ ማዳምሽ ለምን መከሰስም ካለባት በህግ ለምን ማዳምሽ አትከሳትም? መጠየቅም ካለባት ከኔ ከኔ ከአንድ ኢትዮጵያዊ ይልቅ ማዳምሽን አረቧን ተፈራለች ተፋራለች፣ አይደል ደላላ? ለምን ሴትዮሽ አትጠይቃትም ለሚለው ጥያቄ ለምን አጭር መልስ አትመለሽልኝም? እኮ ሴትዮም እያናገረቻት ሆኖ እኔ እልክልሻለሁ ነው የምትለው ይሄን አክል ጠብቅ ትላታለች። ስትጠብቅ ቀኑ ሲደርስ ደግሞ ሌላ ቀን ትላለች። ሄደሽ ጊሰሽ እንደዚህ አትመልስልሽም ብያት አሉ እሷ ደግሞ አይ አንቺ ነሽንትኛልሹ ስለዚህ ሰዎቹን አናግሪና አንቺ አምጪ እኔ እንዳልከስ። እኔ አላ ኩላትን ብር ደረሰኙ በእኔስን ቢሆን እኔ ከሳት አሉ አንቺ ነሽ መክሰስ የምትችው ብያት አሉ እሷም ልጠብቃት ልጠብቃት ትላ